በኢትዮጵያ ውስጥ እንግዲህ አጫጭር ቀሚስ እየለበሱ ጭናቸውን እያሳዩ ሱሪ ጥብቅብቅ የሚያደርግ ሱሪ ከአጭር ቦዲ ቲሸርት ጋር ለብሰው እንግዲህ ሽንጥና ዳሊያቸውን እምብርታቸውን እያሳዩ በሚሄዱ ሴቶች ላይ የወጣ መረጃ ነው። እንግዲህ ይህንንም ሕግ ጥሰው የተገኙ አስራ ሶስት ሴቶች ማለት ነው በህግ ቁጥጥር ስር እንደዋሉእና ና ለእያንዳንዳቸውም እንግዲህ የአምስት የአምስት ሺህ ብር የገንዘብ ቅጣት እንደተቀጡና ና በአጠቃላይ ስልሳ አምስት ሺህ ብር እንደከፈሉ ነው እንግዲህ የተገለጸው ማለት ነው። ካሁን በኋላ እንግዲህ አጭ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ድና የተከበሯችሁ ቻናል የተመልካቾች ሰዎች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ለዚ ቻናል አዲስ የሆናችሁ ደግሞ ላይክና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁንም እንግዲህ ኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ነባር ቤተሰቦችን ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ ማለት ነው። እናም ስለምታበረታቱኝ ከልባ አመሰግናለሁ። ወደ መጣበት ጉዳይ ሲሄድ መረጃው እንግዲህ አጭር ቀሚስ ለሚለብሱና አንዱም ደግሞ ሱሪ ለብሰው አጭር ቦዲ ለብሰው እምብርታቸውን እያሳዩ ለሚሄዱ ሴቶች የወጣ መረጃ ነው ማለት ነው። እንግዲህ ያው ሰውነትን የማያስገመግም ጥሩ ልብስ ለብሳችሁ ለምትንቀሳቀሱ ሴቶች ደግሞ ይሄ እናንተን አይመለከትም አያካትትም ማለት ነው እና ምላችኋለሁ። እንግዲህ መረጃው ይላል እንግዲህ ከድማ ወረዳ ነው የሚለው። በድማ ወረዳ የማህበረሰቡን ደንብ ባልተከተለ አለባበስ ምክንያት የገንዘብ ቅጣት ተጣለ። የድማ ወረዳ ሴቶችና ማህበራዊ ጉዳይ ጽፈት ቤት እንዳስታወቀው ከማህበረሰቡ የአለባበስ ልምድ ጋር የማይሄድ ልብስ ለብሶ ለብሰው የመዝናኛ ቦታ ላይ የተገኙ 13 ሴቶች በገንዘብ ተቀጥተዋል። ጥቅምት 7 2018 ዓ.ም የድማ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሰጠው መግለጫ ድርጊቱ የተፈጸመው ከአካባቢው ፖሊስ ጋር በመተባበር ሲሆን ሴቶቹም ለጊዜው በቁጥጥር ስር ውለው ነበር። የጽህፈት ቤቱ ኃላፊ ሆሮ ኒካሃ አኳይ እንደገለጹት እንግዲህ ለስሙ ይቅርታ አልተያዘኝም። እንደገለጹት ሴቶቹ በቅርቡ ምሽት አራት ሰዓት ገደማ በድማ ከተማ ውስጥ ባለው የመዝናኛ ቦታ ሲገኙ በአለባበሳቸው ሳቸው ምክንያት የርማት እርምጃ ተወስዷል። በዚህም እያንዳንዳቸው አምስት ሺ ብር ተቀጥተዋል። በአጠቃላይ ስልሳ አምስት ሺ ብር እንዲከፍሉ ተደርጓል። ጽፈት ጽህፈት ቤቱ በተጨማሪም ከፖሊስ ጋር በመሆን የጀመሩትን የማጣራትና የማስፈጸም ስራ ተጠናክሮ እንደሚቀጥል አሳውቀዋል። ምንጭ የድማ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ይላል እና ይህም መንገድ ማለት ነው። ይበል ያስብላል። የምር ነው ምላችሁ። በየትኛውም አካባቢ ላይ ይህ ነገር ከሆነ ማለት ነው፣ በጣም ደስ ይላል ማለት ነው። ምክንያቱም ሴት እንደ ሴት ሴት ሴት ስትመስል ነው። ወንድ የሚለብሰውን ሱሪ ሸሚዝ እየለበሰች መሄድ የለባትም ማለት ነው። የትኛውም ሃይማኖት እኮ እንደዚህ አይነት አለባበስ ልበሱ አይልም። የትኛውም ሃይማኖት ማለት ነው። እናም አንዳንዶች ደግሞ ይሄ አለባበሳቸው ሊቀርባቸው ስለሆነ ማለት ነው በሴቶች ላይ የሚደረገው ጫና ይቁም፣ ፍትህ ለሴቶች ይላሉ ማለት ነው። አሁን ይሄ ፍትህ የሚያስጠይቅ ነው። የምር ይሄ ይበል ያስብላል። የምር ደግ ሰይ እውነትን ነው እንዴ እናታዳ አይራ እንደዚህ አይነት አለባበስ ለብሳችሁ ጭናችሁን እያሳያችሁ ሱሪ ጥስቅስቅ የሚያደርግ ሱሪ ለብሳችሁ እንብርታችሁን የሚያሳይ ቦዲ ቲሸርት ለብሳችሁ እየሄዳችሁ እናታዳ እንኳንም እንደው የምር ይሄ በኢትዮጵያ ክፍሎች እንዳለ በሁሉም ቦታ ላይ ይህ ነገር ቢፈጸም ማለት ነው፣ የምር በጣም ደስ የሚል ነገር ነው ማለት ነው። ይበል የሚያስብል ነው እንጂ ይሄ ፍትህ ለሴቶች የሚያስብል አይደለም። እንዲህ አለባበሳችሁን አስተካክሉ። ኮኔ የተባለው እንዲህ ለዚህ ታዲያ ፍትህ ትጠይቃላችሁ? እንዲህ ምናችሁን ነው የሚያማችሁ? አዎ፣ ጭናችሁን እያሳያችሁ ስቅስቅ የሚያደርግ ሱሪ ለብሳችሁ እምብርታችሁን እያሳያችሁ ሽንጥና ዳላችሁን እያሳያችሁ መሄድ የልመዳችሁ ይሄ ሊቀርባችሁ ስለሆነ በሴቶች ዙሪያ በሚደርሰው ጫና ፍትህ ለሴቶች ትላላችሁ። ይሄ ፍትህ የሚያስጠይቅ ነገር አይደለም። አለባበሳችሁን አስተካክሉ። በቃ እንደዚህ አይነት አለባበስ አትልበሱ ነው የተባላችሁት ማለት ነው። እንቲ ደግሞ የት አካባቢ እንደሆነ አላቅም። ወደ መርሳ ነው ወደ ሳንቃ ነው ምናምን አሉ መሰለኝ። ብቻ የሆነ ቦታ ላይ ማለት ነው እንደዚህ አይነት አለባበስ የለበሰ ቅጣት ተብሎ ማለት ነው። ከዛ አንዲት ሱሪ ለብሳ ስትንቀሳቀስ ተገይታ ማለት ነው በለዋ ላይ ነው ቀዶ የጣሉት ማለት ነው። ልብሷን እዛው ለዋ ላይ ማለት ነው። እንግዲህ አስቡት፣ አደባባይ ማለት ነው። አደባባይ ልብሷን እንደለበሰች ነው ቅድድ አድርገው የጣሉባት ማለት ነው። እንዲህ በቃ እንደዛ አይነት አለባበስ አትልበሱ ከተባላችሁ አትልበሱ። እንዲህ ይሄ እኮ በሃይማኖትም ብንሄድ እንደዛ አይነት አለባበስ ልበሱ የሚል ሃይማኖት የለም። የምር ሴት ልጅ እንደ ሴትነቷ ሴት ሴት የሚያስመስላት ልብስ ነው መልበስ ያለባት እንጂ ሱሪና ቦዲ ቲሸርት እየለበሰች እምብርቷን እያሳየች መሄድ የለባትም። በቃ ራሷን ሸፈን የሚያደርግ ሰውነቷን ሸፈን የሚያደርግ ልብስ ነው መልበስ ያለባት ማለት ነው። እና ላችኋለሁ ለማንኛውም ይህ ነገር የምር ነው ምላችሁ በሌላ ቦታዎችም ይህ ነገር ቢቀጥል ቢሆን ብዬ ተመኘሁ ማለት ነው እንደኔ ማለት ነው የምር እና ምላችኋለሁ። እንግዲህ ውድ ተመልካቾች እስቲ እንግዲህ አሳብ አስተያየታችሁን በዚህ ዙሪያ የተሰማችሁን ማለት ነው ኮሚኒቲ ላይ አስቀምጡ። እኔ እንደኔ ግን ማለት ነው የምሬ ነው የምላችሁ። ይህ ነገር እንደው በሁሉም አካባቢ ቢሆን ብዬ ነው የተመኘሁት ማለት ነው። ምክንያቱም በቃ እንዳልኳችሁ ሴት ልጅ ስትር ብላ ሰውነቷን ሸፈን አድርጋ መሄድ አለባት እንጂ በቃ ዝም ብላ ላለፈው ላገደመው ወንድ ሰውነቷን እያሳየች መኖር ያለባት መታየትም ካለባት በቃ ለባሏ ነው መሆን ያለበት ማለት ነው። ለባሏ ና ለባሏ ብቻ ማለት ነው እንዲህ እናላቸዋለን። ለማንኛውም ማለት ነው በዚህም ዙሪያ እንግዲህ ማለት ነው ይህ ነገር እንትን እንዲል ያልፈለጉ ሴቶች ማለት ነው እንግዲህ የዚህን አይነት አለባበስ ወይም ደግሞ ይህን አለባበስ የሚለብሱ ሴቶች ማለት ነው እንግዲህ ያው በኮሜንት ፍትፍት እያሉ ነው ማለት ነው። ጉዲኳ ነው ዘንድሮ። ለማንኛውም ማለት ነው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያሉ ናቸው፣ ቤተሰቡ ሁኑ። ነባር ቤተሰቦች እንግዲህ ላይክ ሸር እያደረጋችሁ ማለት ነው። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።